እንደ ፈረንጆቹ አቆጣጠር 1965 በሀገራችን ኢትዮጵያ ውስጥ ቀዳማዊ ኃይለሥላሴ የእንግሊዟን የእንግሊዟ ንግስት ንግስት ኤልሳቤትን በእንግድነት ተቀብለው እያስተናገዱ ነው። በተመሳሳይ ጊዜ ከኛ ሀገር በጣም ርቃ ከምትገኘውና ከእንግሊዝ ቅኝ አገዛዝ በቅርቡ ነፃ በወጣችው ማሌዥያ ውስጥ ትልቅ የፖለቲካ ቀውስ ተከስቷል። ይሄ የአዲሲቷ ሲንጋፖር መሪ ሲሆን ስሙም ሊ ኩዋን ዩ ይባላል ገና በጠዋቱ ምንም ያልጠበቀውና ለራሱም ለሀገሩም ዱብዳ የሆነ ትልቅ ዜና ተነግሮታል ይህም ዜና ሲንጋፖር ከማሌዥያ ሀገር አንድ ክልልነቷ ያለ ፍቃዷ በግዴታ የተገነጠለች ሲሆን ማሌዥያዎችም አንፈልጋችሁም የእኛ ሀገር አንድ አካል እንድትሆኑ አንፈልግም ብለው እንዳባረሯቸው ነው አሁን ሳይወድ በግድ አንድ ራሷን የቻለች ሀገር መሪ ሆኖ ራሱን ያገኘው ሊ ኩዋን ዩ በቀጥታ የቴሌቪዥን ስርጭት ለሀገሪቱ ዜጎች ከማሌዥያ ሀገር እንደተባረሩና ራሳቸውን የቻሉ ሀገር መሆን እንዳለባቸው መናገር አለበት። ሲንጋፖር ፍሮም ማሌሽያ ኢት ዊል ቢ አ ሞመንት ኦፍ አንግዊሽ I mean, for me, it is a moment of anguish because all my life, ሲቃ እየተናነቀው ቢናገርም መቀጠል ከበደው። እንባው በአይኖቹ እየፈሰሱ ከኪሱ ሶፍት አውጥቶ አይኖቹን መጥረግ ጀመረ። እንደዛም ሆኖ ግን ንግግሩን ቀጠለ። ታዲያ ይሄ ለምንድን ነው የተፈጠረው? ማሌዥያ ሲንጋፖርን ለምን አባረረቻት? ሲንጋፖር በዓለማችን ታሪክ ለመጀመሪያ ጊዜ ሳትፈልግ ተገዳ ራሷን የቻለች ሀገር የሆነች ሲሆን በአጭር ጊዜ ውስጥም እጅግ በጣም ዓለምን ያስደነቀ ለውጥ በማድረግ በአሁኑ ሰዓት በዓለማችን ላይ ቁጥር አንድ የምትባል በጣም ሀብታም ሀገር ሆናለች። የሲንጋፖር ፓስፖርትም በዓለማችን ላይ ካሉት ፓስፖርቶች ብዙ ሀገራት ያለ ቪዛ መሄድ የሚያስችለውና የዓለማችን ፓወርፉል የሚባለው ፓስፖርት ነው። ታዲያ ሲንጋፖር ከምንም ተነስታ እንደዚህ አስደናቂ ለውጥ እንዴት ልታመጣች አለች? ሲንጋፖርንስ ለዚህ ለውጥ የመራት መሪ ማን ነው የሚለውን በዛሬ ቪዲዮ በሰፊው እንዳስሳለን። ይህንን ቪዲዮ እንደምትወዱት በጣም በጣም እርግጠኛ ነኝ። ከአሁኑ ላይክ፣ ሼርና ሰብስክራይብ ማድረግ እንዳትረሱ ወደ ቪዲዮ በ18ኛው መቶ ክፍለ ዘመን መጀመሪያ በጊዜው ሃያላን ሀገራት የነበሩት ፈረንሳይ፣ ሆላንድ፣ ፖርቹጋል፣ ስፔን እንደዚሁም እንግሊዝ ዓለምን እንዳሻቸው የተከፋፈሉበት ጊዜ ነበር። አብዛኛው የኤዥያ ግዛትም በሆላንድ ቁጥጥር ስር የነበረ ሲሆን፣ ይህም እንግሊዝ በቻይናና በህንድ መካከል ታደርገው ለነበረው የንግድ ግንኙነት እንቅፋት ነበር። ይህንን ችግር ለመቅረፍም በጊዜው በዛ አካባቢ ይንቀሳቀሱ ከነበሩ ኩባንያዎች መካከል አንደኛው ውስጥ ይሰራ የነበረ ግለሰብ አንድ ሀሳብ አመጣ። ይህ ሰር ቶማስ ስታንፈርድ የተባለ ግለሰብ ያመጣው ሀሳብም ከማሌዥያ በስተደቡብ የምትገኘው ትንሿ ደሴት ሲንጋፖር ራሷን የቻለች ነፃ ወደብ እንድትሆን ሲሆን፣ በዛ በኩል የሚያልፉ ማንኛውም አይነት የንግድ መርከቦች እንደዚሁም የትኛውም ሸቀጥ ከግብር ነፃ እንዲሆን ነበር። ታዲያ ይቺ ትንሽዋ ደሴት ሲንጋፖር በጣም ትንሽ ነች። በጣም ትንሽ ስላችሁ በጣም በጣም ትንሽ ነች ማለት ሲንጋፖር ከኢትዮጵያ አንጻር፣ ከአዲስ አበባ በጣም ትንሽ ብትበልጥ ወይም ደግሞ ከአዲስ አበባ እኩል ብትሆን ነው። ዋናዋ ሀገር ማሌዥያም የሆላንድ ሀያልነት ከጊዜ ወደ ጊዜ እየቀነሰ ስለመጣ በእንግሊዝ ቅኝ ግዛት ስር የወደቀች ሲሆን እንግሊዞች ግን ማሌዥያንና ሲንጋፖርን የሚመሩበት እንደዚሁም ህዝቡን የሚያስተዳድሩበት መንገድ ፍጹም የተለየ ነበር። ታዲያ በዚህ በጠባብ ደሴት ሲንጋፖር ውስጥ ስራ ፍለጋ ከተለያዩ ሀገራት የመጡ የተለያየ ባህል፣ ቋንቋ፣ እንደዚሁም ሃይማኖት ያላቸው ህዝቦች የመጡ ሲሆን ከእነዚህ መካከል ቻይናዎች፣ ህንዶችና ራሳቸው ማሌዥያዎች ተደበላልቀው እንዲኖሩ አድርጓል። ይህ የህዝብ ድብልቅና ስምሪት ዋናው ሀገር ወይም ማሌዥያዎች ሲንጋፖሮችን የሚያዩበት ዓይን የተለየ እንዲሆን ያደረገ ሲሆን ሲንጋፖሮች የተለየ የሌላ ሀገር ህዝብ፣ ማሌዥያዎች ደግሞ ያው ራሳቸው ማሌዥያዎች እንዲሆኑና እኛና እነሱ የሚል ሀሳብ በመካከላቸው እንዲፈጠር አድርጓል። በ1963 ዓ ም ታዲያ እንግሊዝ ማሌዥያንም ሲንጋፖርንም ለቃ ስትወጣ አዲስ በተመሰረተችው የማሌዥያ ሀገር ውስጥ የነበረው የፖለቲካ ቀውስ እጅግ በጣም የናረ ነበር። ይህ ቀውስ ደግሞ በጣም ጎልቶ የታየው ሲንጋፖር ውስጥ ሲሆን ሲንጋፖር ውስጥ የሚኖሩት ህንዶች ከቻይኖች፣ ቻይኖች ከማሌዥያዎች፣ ማሌዥያዎች ከህንዶች እንደዚሁም ካቶሊኮች ከሙስሊሞች፣ ሙስሊሞች ከሂንዱዎች፣ ሂንዱዎችም ከቻይና ሃይማኖት ተከታዮች ጋር በጣም ከፍተኛ የእርስ በእርስ ግጭትና የፖለቲካ አመፅ ጀመሩ። አዲስ የተመሰረተው የማሌዥያ ሀገር ፓርላማም የሲንጋፖርን ችግር ተሰብስቦ አንድ ላይ ከመፍታትና መፍትሄ ሀሳቦችን ከማቅረብ ይልቅ ሲንጋፖርን ድሮም እኮ እነሱ ሌላ ህዝብ ናቸው፣ ሌላ ሃይማኖት ያላቸው በማለት በጭራሽ ከማሌዥያ እንዲባረሩ ወሰነ። ለሲንጋፖር የሚጠጣ ውሃ እንደዚሁም ምግብ የሚመጣው ከማሌዥያ ነው። በዚች ትንሽ ደሴት ውስጥ የሚታረስ መሬት ጭራሽ የለም። ምንም የተፈጥሮ ማዕድን፣ የተፈጥሮ ነዳጅ ወይም ሌላ አይነት ተሽጦ ለሀገሪቱ ገቢ የሚያስገባ ነገር ምንም የለም። ይቺ ትንሽ ደሴት በጊዜው የነበራት ሁለት ሚሊየን በሃይማኖት በዘር እንደዚሁም በቋንቋ ጭራሽ የማይስማሙ ዜጎች ብቻ ሲሆን ጠቅላይ ሚኒስተር ሊ ኩዋንን በንዴት ያስለቀሰውም የሲንጋፖር እናት ሀገር የሆነችው ማሌዥያ ችግሯን አንድ ላይ ከመፍታት ይልቅ አልፈልግሽም ብላ ፊቷን ማዞሯ ነው። አዲሱ ጠቅላይ ሚኒስትር ሊ ኩዋን በእልህ እምባውን ጠርጎ እጆቹን ከሰበሰበ በኋላ ሲንጋፖርን ወደሚያስበው ትልቅ ደረጃ ለማድረስ አራት ዋና ዋና መንገዶችን መከተል ጀመረ። እነሱም ወታደራዊ ኃይሉን ማጠንከር፣ የህዝብ ለህዝብ ግንኙነቱን ማጠንከርና የሀገር አንድነት መመስረት፣ ከዛም ኢኮኖሚውን በትልቅ ስረ መሰረት ላይ መገንባትና በሀገሪቱ ውስጥ ምንም አይነት ሙስና እንደዚሁም ወንጀል እንዳይኖር ማድረግ ነበር። ሲንጋፖር ከሷ እጅግ በጣም በብዙ እጥፍ በሚበልጡ ሀገራት የተከበበች ሲሆን ራሷን የቻለች ነፃ ሀገር ሆና ለማደግ ከፈለገች ጠንካራ ሰራዊት መገንባት ግዴታዋ ነበር። ለዚህም ነው የጠቅላይ ሚኒስትሩ የመጀመሪያ ስራ መከላከያ ሰራዊቱን መገንባት የነበረ ሲሆን፣ ይህም የተደረገው ማንኛውም ወንድ ሲንጋፖራዊ ዜጋ በግዴታ ወታደራዊ ስልጠና እንዲወስድና ተጠባባቂ ወታደር እንዲሆን በማድረግ ነበር። የሀገሪቱን ሰራዊት ለማሰልጠንም ከእስራኤል ጋር ቀጥተኛ ግንኙነት የመሰረቱ ሲሆን የሲንጋፖር ሰራዊት ልክ እንደ እስራኤል ሰራዊት ምንም በቁጥር ትንሽ ቢሆንም በታክቲክ በጣም በጣም የጠነከረ እንዲሆን አድርገዋል። የሀገሪቱ መከላከያ ሰራዊት በደንብ ከተገነባ በኋላ ሁለተኛ ስራ የነበረው የሀገሪቱን የህዝብ ለህዝብ ግንኙነት ማጠናከር እንደዚሁም በተለያዩ ቋንቋዎች፣ ሃይማኖቶችና ዘሮች መካከል የነበረውን ግጭት ማቆም ነበር። ይህንንም ለማድረግ በሀገሪቱ ውስጥ የሚገኙትን አራት ዋና ዋና ቋንቋዎች የሀገሪቱ የስራ ቋንቋ ያደረገ ሲሆን ህዝቡ ግን እርስ በራሱ እንዲግባባና የሀገሪቱ ስራ እንዲቀላጠፍ እንግሊዘኛን ዋና ኦፊሻል የመንግስት ላንጉዌጅ እንደዚሁም በትምህርት ቤት የሚሰጥ ቋንቋ እንዲሆን አደረገ። ከዚህም በተጨማሪ ሁሉም ዜጋ ሃይማኖቱን እንደፈለገው እንዲከተል የተፈቀደ ሲሆን በሃይማኖቶች መካከል ግጭት የሚፈጥር ንግግር ማድረግ ወይም ደግሞ ሃይማኖትን ከሃይማኖት ለማጣላት መሞከር ግን እጅግ በጣም ትልቅ ቅጣት የሚያስከትል ወንጀል ተደረገ። ከዚህም በኋላ ኢኮኖሚው ላይ መስራት የጀመረ ሲሆን የሀገሪቱ ኢኮኖሚ ምንም አይነት ኤክስፖርት መደረግ የሚቻል ነገር ስለሌለ ማድረግ የነበረበት የውጭ ሀገር ኢንዱስትሪዎች ወደ ሲንጋፖር መጥተው ኢንቨስት እንዲያደርጉ ሀገሪቱን ማመቻቸት ነበር። ይህንን የኢኮኖሚ ለውጥ ለማድረግ ይቺ ትንሽ ሀገር ከስር መሰረቷ የተቀየረች ሲሆን ሀገሪቷን ከቆሻሻ የጸዳች፣ በጣም አረንጓዴ፣ እንደዚሁም የተለያዩ የውጭ ሀገር ድርጅቶችን ለመሳብ በሀገሪቷ ውስጥ የሚከፈለው ግብር እጅግ በጣም ዝቅተኛ እንዲሆንና ሀገሪቷም ከሙስና የጸዳች፣ ቢዝነስ ለመክፈት የምትመች ሀገር እንድትሆን ተደረገ። ይህም ታክቲክ በአጭር ጊዜ ውስጥ ፍሬ ያፈራ ሲሆን በሌላ ሀገር በጣም ብዙ ግብር ይከፍሉ የነበሩ ትላልቅ የዓለም ኩባንያዎች ግብር ላለመክፈል፣ እንደዚሁም በሲንጋፖር ውስጥ ምንም አይነት ሙስና ባለመኖሩ ወደ ሲንጋፖር መፍሰስ ጀመሩ። ታዲያ በዚህ በተሳካ መንገድ መንግስት የሚያገኘውን የተለያዩ ገቢዎች በአግባቡ መጠቀም የጀመረ ሲሆን የተለያዩ ሜጋ ፕሮጀክቶች ላይ እነዚህን ገንዘቦች በመዋል የተለያዩ የአንድ ላይ መኖሪያ ቤቶች ወይም ደግሞ ኮንዶሚኒየም ቤቶችን በመስራት የሲንጋፖር ኤርላይንን በመክፈት በጣም ደረጃቸውን የጠበቁ ትምህርት ቤቶችን በመክፈት እንደዚሁም የሀገሪቱን ትራንስፖርትና ኢንፍራስትራክቸር ፕሮጀክቶች በጣም በጣም በልዩ ሁኔታ በመስራት ሀገሪቱ የበለጠ የውጭ ሀገር ኢንቨስተሮችን እንድትስብ የተመቸች እንድትሆን አደረገ። ታዲያ ሲንጋፖራውያንም እጅግ በጣም ታታሪ ሰራተኞች በመሆናቸው በሀገሪቱ ብዙ የስራ እድል ተፈጥሮ ኢኮኖሚው ማንሰራራት ጀመረ። የጠቅላይ ሚኒስትር ሊ ኩዋን መንግስትም ሲንጋፖር ወደ ድሮ የብሔርና የሃይማኖት ግጭት እንዳትመለስ እንደዚሁም ሁሉም ዜጋ ሲንጋፖራዊነት እንዲሰማው የተለያዩ ዘዴዎችን የተከተለ ሲሆን ከነዚህ መካከል መንግስት በሰራቸው የተለያዩ አፓርትመንቶች ውስጥ የሚኖሩ ዜጎች ሆን ተብሎ የተለያየ ቋንቋ እንደዚሁም ሃይማኖት እንዲኖራቸው የተደረገ ሲሆን ይህም በህዝቦች መካከል የበለጠ ቀረቤታና መተማመን እንዲፈጠር አድርጓል። ታዲያ ሲንጋፖር ያሏት ህጎች በጣም በጣም ጥብቅ ናቸው። ከነዚህም አንደኛውና ዋነኛው ለሙስና ምንም አይነት ፊት የማይሰጥ ሲሆን፣ አንድ ሙስና ሲቀበል ወይም ሲሰጥ የተገኘ የመንግስት ባለስልጣን ለብዙ አመታት እስራት ይዳረጋል። ከዚህም በተጨማሪ የተለያዩ አስገራሚ ህጎች ያሉባት ሀገር ስትሆን እቺ ሲንጋፖር ከነዚህም መካከል ማስቲካ መንገድ ላይ መጣል ወይም ደግሞ ቆሻሻ መንገድ ላይ መጣል እንደዚሁም ቀይ መብራት እያለ አስፓልት መሻገር ከትንሽ የገንዘብ ቅጣት እስከ እስር ቤት ቅጣት የሚያስከትሉ ወንጀሎች ናቸው። ታዲያ ሲንጋፖር በዚህ በአጭር ጊዜ ውስጥ እጅግ በጣም አስደናቂ ለውጥ ያመጣች ሲሆን ሀገሪቷ እጅግ በጣም ሴፍ የሆነችና ፍጹም ሰላም ያለባት በዓለማችን ካሉ ሀገሮች እጅግ በጣም ጽዱና በጣም የምታምር የምትባል፣ ከዚህም በተጨማሪ የሀገሪቷ ዜጎች ያላቸው ፓስፖርት በጣም ብዙ ሀገራት ያለ ምንም ቪዛ እንዲቀሳቀሱ የሚያደርጋቸው ሲሆን ሲንጋፖሪያ የዚህ ሀገር ዜጎችም እንደፈለጉት በዓለም ላይ እየተሽከረከሩ በሰላም ይኖራሉ ማለት ነው። ይችን ሀገር በእንደዚህ በአስደናቂ ሁኔታ የቀየረው ጠቅላይ ሚኒስትር ሊ ኩዋንም ማርች 23 2015 ዓ ም ከዚህ ዓለም በ91 ዓመቱ በሞት የተለየ ሲሆን እሱ የመሰረተው ፓርቲ እስከዛሬ ድረስ ምንም አይነት ምርጫ ሳይሸነፍ ሀገሪቱን እየመራ ይገኛል። እና ይህ በጣም በጣም አስደናቂ ነገር ነው ማለት ነው። እንግዲህ ለዛሬ ያመጣውላችሁ ቪዲዮ ይህንን ይመስል ነበር። ስለ ሲንጋፖር ታሪክ፣ እንደዚሁም ስለ ሲንጋፖር የኢኮኖሚ ለውጥ ትንሽ የተማራችሁበት ይመስለኛል። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ስለዚህ ቪዲዮ ያላችሁን አስተያየት ከታች በኮሜንት ጻፍ ጻፍ አድርጉልኝ። ይህም ቪዲዮ ስላያችሁት በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ፔስ